በልቤታ እህትህ ናት። በምን አይነት ነው የምታያት? ና ገባሽ። አንቺ ዝም በይ። ታሲጋ እህቴ ናት፣ ጓደኛዬ ናት፣ እቆረቆርላታለሁ። እባክሽ ወላሂ በይ። አንቺም በዘመንሽ ልትወስጂው ብዙ ሞክረች ነበር ቪዲዮ ኩል ሳይቀር። መልሱን ስጠኛ፣ ወይስ ቤት አየሁ እኔን፣ ክሊኒክ ወይስ ቤት አየሁ

ለመልስላት ኪዊን ቤታናት ወይስ ውሽዬ የፋሲ ጋ የኔ ፍቅርናት? ሀቢብ አንቺ እንዳታጨናንቂው። ለምንድን ነው ይህን ያክል የምታጨናንቂው? በቃ ታይ፣ እኔ እኮ ጉድ እያየው ነው ዘንድሮ። አንቺ ቆይ ልንገርሽ፣ በውስጡ አሁን ለምሳሌ ዝም ብሎ ለአፉ አንቺን ብሎ በውስጡ ምንም ጥቅም የለም። አደባባይ ላይ አደባባይ ላይ ውጣ። እሱ እንደዛ ቢል ራሱ ቀድጄ ኦፕሬሽን አድርጌ እቀይርለታለሁ የውስጡን። ላይ በል በል፣ አሉ ተናገ። በል ጓደኝነት ይቅርብ። አንገብግባ እንዳደፋብኝ ጌታ፣ እኔ ምን ልናገር? ፋሲካ እስኪ እኔ በቃ ከልብሽ ጠይቂኝ፣ ከልቤ ልመልስልሽ። ጠየኩክኮ ኪውኒክ ማናት አልኩክ። ንግስትሽ ማናት

ትናደዳለች። ዜድ ያው እሷ እኮ ኮሎ ምን የምትመትለው? አንቺ ተከሳስቢያለሽ እንዴ? እራፊ ስለሽ ለምን አይገባሽ? አንተ ሴት ሴት ባየ ቁጥር ላይ እኔም ቆይ፣ በማርያም አውቀን ነው ተመካክረን ነው ባያት እሷኮ ጨዋታ እንትን አትልምኮ አን አንጀሊስ አዎ፣ ደጋ አረገችው እዚህ ፎሎ ሳታረጊ፣ ሰላሳ አራት ራንክ ይዘሽ መጠሽ እንደዚህ ብለሽ ደጋ አረገች። ምናም እንዳት የሆነ ነገር ጣል አርገሽ ጋላሪ እያየሽ ሰላሳ አራት ታዲያ፣ አራት ዓመት ሙሉ ነው አሁን የገባሽው ፎሎ ሳታረጊ አዎ ደጋረገች እያል ውጭ ልኝ ከቤት ሰላሳ አራት ራንክ እዚህ ሊታይ አይደለም፣ ከፍተሽ የምትመጪ ወይንሽር ላርግላት። ጉዳችን ፈላ ዘንድሮ ኮሽላርግላት ዘጋችሁ። ቆይ ውሽ የኔ ፍቅር ነው የልበላት። በስልክ ደውል አውቀን ነው ተመካክረን ነው ብና። አዎ እንደዚህ አርገሽ ስመሽ ፎሎ አርገሽ ምናምን ነው እንጂ ደጋረገች ምናምን አይባልም። ሂጂ አሁን ሂጂ እና ማለት ነው። ቆይል ደውላት ደዊላት እና አውቀን ነው፣ ተመካክረን ስገቢ አውቀን ነው በያትች። እኔ ፍቅር ነግሬሽ ነበረ አጥር ተንጠልጥዬ ሀቢብ ውሽማ ሀቢብ ውሽማላን ብዬሽ የትግሬውን መቼ ብቻ ውሽማውን፣ አይ ሀቢብ ወይዬ፣ ይቅርታ እሺ። እችኛዋ ናት እኮ እንትን ያለችው አንተ ግን በጣም ተናዳ ልትደነግጥኩኝ አለች እኮ። ሴት አሴት ሴት ባየ ቁጥር የምትሸናኩ

እንዴ አገባኛል። ትቁጭ ብዬማ እንድ ልጅ እናት ወይኔ! እሺ፣ ወይኔ! እስቲ ምንድን ነው ያለችኝ? የኔ ፍቅር ወይ ፕሮብሌም ዋርኒኖ ንደው እንዴት እንደሳኩኝ፣ በጌታ እቺ ዜድ እኮናት የምታናክሰው። ይዝም በይ አንቺ ደግሞ ዝም በይ። ጋይዝ ኮፕሊንግ ይነብራል የእኔ ፍቅር የእኔ ፍቅር፣ ወየ ወየ፣ እናቴ ነይ፣ እናቴ ነይ፣ እናቴ እኔ ክፈችው፣ ነይ ነይ ነይ። ለምን አባት ብለሽ ነይ ነይ፣ የእኔ ፍቅር ነይ ነይ። ላውድ አድርጌው ነበር፣ ይቅርታ ነይ ነይ። እናት አዎ አዎ፣ እናቴ ነው። እኔ እና አንቺ እንሆናለን፣ ሁለቱ ይሆናሉ። ነይ

ፍቅር አናወራም። ያለችው ፋሲካ የቀባን ጋር ነው ምትሆኑ ምትሆኙ? እሺ እኔ ፍቅር ቅጣት ዋን ባይዋን ነው ምንድን ነው? ጋይስ ቤስት ኦፍ ስሪ ነው ዋን ዋን፣ ቤታ ቤስት ኦፍ ስሪ ረጃ አውርታሻለች አላወራሽም። እውነት እንዳይመስልሽ ጠላቴ ነበርሽ። በምን ሆና ነው የጠፋችሁ? በእናትሽ እንትን ቀለበት እያሰረች ነው ቀለበት። ጋይስ ታብታ ፌርኮፕሊን ጉላችሁ። አዎ ቀለበት እያሰረች ነው። ታብታ ፌርኮፕሊን ጋይስ

በሉ ታብተባሉ አታቋርጡ ልብ ልብ ትሰጣላችሁ። ከዛሽ እንዴ ምንድነው እነዚህ የሚወጣ አድርገው ጋይ አንድ ልብና ሁለት ዶናት ሰጡ። ሁለት ዶናትና አንድ ልብ ጋይሶች፣ አንድ ልብና ሁለት ዶናት ወይ ደግሞ ሳሙን ጋይሶች፣ አንድ ልብና አሁን እንጂ ፋሲካና ዘይድ እንግዲህ ተስፍጪ

ለምንድን ነው ግን የምትጫወት? እዚህ እንዳለ ደንቆሮ ነው እንዳለ ተመሰበው ይሰማቸዋሉ። ጋይስ፣ ጠላት እኔ ጠላት ባልኩኝ ፋሲካ ተቀይመሽ? ምን ምን ይበለኝ ታዲያ። ለኔ ግን ሀቢባ ቤት ወይዬ እንዳትል ተብሎ እሺ። ማንኛውም ሴት ወይዬ እንዳትል ተብሏል።

ውሃ ጠጣ። ውሃ ራስህን ካመመህ ውሃ እየጠጣሁ ነው። በቃ ልውጣ እና ቤታዬ በቦትም ልደውልልሽ። አትወጣም ክርስቶስን አትወጣም። አንድ አይነት ቅጣት ነው የምትሰጡን